ትውልድና እድገታቸው በምስራቅ ጉራጌ ዞን በቡታጅራ ከተማ የሆነው የ82 ዓመቱ የእድሜ ባለጸጋ አቶ መቻል ታደሰ የአረንጓዴ አሻራ አርበኛ ለአካባቢ ጥበቃ ጠበቃና ዋስ ናቸውም። በዘርፉ ባላቸው ጥልቅ መረዳት ለአይን የማይስብና የቆሻሻ ማጠራቀሚያ የነበረው ቦታ በመለወጥ ሳቢ እጅግ ማራኪና የከተማው እስትንፋስ እንዲሆን የጣሩ የጽዱ ኢትዮጵያም ተምሳሌት ናቸው። ቆሻሻ መጣ ያለው የከተማ ቆሻሻ መጣ ለብዙ አመት ቆሻሻ መጣ ያ ነበረ። እና ይሄንን ነጮች ናቸው ይሄን ቆሻሻ የሚያነሱልን የጣለው ነው እኛም እና ማን ነው ተመልሶ ይሄን ማንሳት የሚችለው የሚለው ውስጥ የላያደረ በቃ እኔ የገባሁበት ይገባውበት። እኮ ሙቀት ነው በፈር የሚመነጨው ሙቀት ነው ከዚያ የሚመነጨው። አሁን ግን ቀዝቃዛ አየር ኦክሲጂን ነው ለከተማ የሚመግበው። ያ ራሱ ትልቅ ሀብት ከማገኘው በላይ እኔ ገንዘብ አይደለም እርካታዬ። በቃ እንደዚህ አይነት ነገር ለአገር የምታበረክተው ነገር ነው። እኔ በጣም ደስ የሚለኝ እኔ እኮ ተፈጥሬ ያለው ለአገሬ ምን ላበርክት ብዬ ነው። ምንድን ነው ማበረክተው ተፈጥሬ መሞት አለብኝ። አንድ ሰው እኮ ለአገሩ አንድ ነገር አበርክቶ መሞት አለበት። የአሁኑ ትውልድ በመጪው ትውልድ ተበድሮ የሚበላ ነው፣ በሚል አባባላቸው የሚታወቁት እኒህ ግለሰብ አሁን በተከሏቸው ዛፎች ውስጥ ለማረፍ የሚመጡ ሁሉ ለሰው ልጅም ለዱር እንስሳትም መጠለያንም ፈጥረዋል። እጽዋት ለኔ እጽዋት ማለት ሁሉ ነገራችን ማለት ነው። እጽዋት ማለት ዓለምን በእጁ ይዞ የሚራመድ ማለት ነው። እጽዋት ካለለ ከንቱ እኮ ነው። እጽዋት ካለለ ምንም የለም። ልብሳችን ነው እጽዋት ማለት ልብሳችን፣ ምግባችን፣ መድኃኒታችን፣ መጠለያችን በምኑ ዘር ምግባችን፣ መተንፈሻችን በቂ ለነብስያ በቂ የሚሆን ኦክሲጅን ታገኛለህ ምግብ ታገኛለህ ማለት ነው። የሰው ልጅ ተወልዶ አድጎ ቤተሰብ ለመመስረት እንደሚፈልግ ሁሉ አካባቢውን መንከባከብ፣ ችግኞችን መትከልም እንደ መርህ ሊከተል ይገባል የሚል የጸና አቋም አላቸው። ልጅ እንወልዳለን። ለምን ልጅ ትወልዳለህ? ልጅ ለመውለድ ከፈለክ እኮ ቢያንስ አስር ሃያ እጽዋት መትከል አለብን። በተከራየውን ቤት ቢሆን አንድ ነገር አኑረ እጽዋትን አኑረ ማለፍ አለብን። ያ እጽዋት ያንተም ነው፣ ለዛ ቤት ስም ነው። በኖርክበት እንኳን ባለህበት ቤት ይቅርና በኖርክበት በተከራይ ባደርክበት ቤት እጽዋት ተክለ ማለፍ አለብን። ያ ለሁላችንም ነው እና ይሄ ደን ብታየው ለእኔ አይደለም ለትውልድ ነው። አንዳንዳችን አንዳንድ ችግኝ ብናጸድቅ ኢትዮጵያ የት በደረሰች ነው። ለገበሬው ደግሞ በአንድ ጥማድ ማሳ ላይ ቢያንስ ሶስት እጽዋቶች መኖር አለበት፤ አንድ ግራር፣ አንድ ብሳና፣ አንድ ዋንዛ። እነኛ ንፋስን የንፋስን ፍጥነት በመከላከል የዝናብ ስርጭት ተመጣጣኝ ያደርጋል። በቡታጅራ ከተማ ከተማም በርካታ ወጣቶች ፈለጋቸውን እንዲከተሉ ያደረጉና ከአስራስድስት አመታት በላይ በግላቸውም ሌሎችም ችግኝ እንዲተክሉ ሲሰሩ የቆዩት አቶ መቻል ታደሰ እስካሁን በሰሩት ውጤት አምጥተዋል። ለነገም የገዘፈራ አያንግበዋል ራእይ የተጋለጡ ቦታዎች ማልበስ ነው። የተራቆቱ ቦታዎች በደን መሸፈን ነው። የህብረተሰቡ አስተሳሰብ መለወጥ ምንጩ ፈጥሯል። እዚህ ውስጥ ያራሱ ስድስት ምንጮች ተፈጥረዋል። ከዛ በኋላ ፊት ወንዙም አልነበረም። አሁን ስድስት ምንጮች ተፈጥረዋል። በገደሉ ላይ በነጭ አፈር ላይ ስድስት ምንጮች ተፈጥረዋል። በበጋ ነው ያየሁት። በጣም እጅግ በጣም በህይወቴ ደስ ካለኝ ነገር ውስጥ የተደሰትኩበት የዛን ቀን ነው።